ስጋው ደሙ ከተመለሰ በኋላ አርፍደው ለመጡ ሰዎች ለምንድነው ተመልሰን ተመለሰን ማቁረብ እማንችለው? መጽሐፍ ቅዱሳዊ እንመልሳለን፣ ጠብቁኝ። ሁላችንም በምናውቀው በቅዳሴ አገልግሎት ላይ ቅዱስ ስጋውና ክቡር ደሙ ለምእመናን ያለማንም ከልካይነት ሰሃለ ለገቡ ሰዎች ስጋው ደሙን ይቀበላሉ። ነገር ግን አስተውለን ከሆነ ለህዝቡ ስጋ ወደሙ ከተሰጠ በኋላ ወደ መቅደሱ ካህናቱ ዞረው የሚቀበሉ ተፈጽመው ማለት ነው። ዲያቆኑን አኩቶ ማለት ሲጀምር አርፍዶ የመጣ ሰው መቀበል አይፈቀድለት። ከቤት ማርፈድ ብቻ አይደለም። እዛው ሆኖ ምናልባት ጸሎት፣ ሌላ ጸሎት እየጸለየው ሊሆን ይችላል፣ ተዘናክቶ ሊሆን ይችላል። እዛው ሆኖ ካለፈው ነው፣ ወደ መቅደሱ ዞረው ዲያቆኑን አኩቶ ካለ በኋላ ስጋ ወደሙን መልሶ መስጠት አይፈቀድም፣ ስርዓተ ቤተክርስቲያን አያዝም። ለምንድን ነው ምክንያቱ? ካለን እንግዲህ የጌታችን የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ከመቅደስ ሲወጣ ቅዳሴው ተፈጽሞ ማለት ነው። ከመቅደስ ሲወጣ አስደናቂ ምሳሌዎች አሉት። የመጀመሪያው ምሳሌ ሊቃውንት እንደተረጎሙልን ከመቅደስ የሚወጣው መውጣት ቀዳማዊ ምጽአቱን ያጠይቃል። ቀዳማዊ ምጽአቱን ያጠይቃል። በዛ ሰዓት ላይ ማንኛውም ሰው አዋቂ መሆነ፣ ህፃን፣ መነኮሳት የሚሆኑ ህጋውያን ልቅም ሆነ ትንሽ ባለጸጋ ሀብታም ድሃ ማንኛውም ክርስቲያን የተገባው ሁሉ ንሳ የገባው ሁሉ ስጋው ደሙ እንዲቀበል ይፈቀድለታል። ጌታችንን በቀዳማዊ ምጽአቱ ወንጌልን ለዓለም ማስተማሩን ያጠይቃል። የመጣው ለማስተማር ነው። የመጣው ህሙማነ ስጋን በተአምራት ህሙማነ ነፍስን በትምህርት ለመፈወስ ነው። የመጣው ለዓለም ሁሉ ተሰቅሎ ቤዛ ለመሆን ነው። ካሳክሶ ቤዛ ለመሆን ስለዚህ ያ ቀዳማዊ ለማንም ያላዳላ ለሁሉም የተሰጠ ላመነ ሁሉ ያላመነ እንዲያምን ያምነ እንዲጸናበት የተደረገ አገልግሎት ነው ማለት ነው፣ ቀዳማዊ መጽሐፍ ላይ። ስለዚህ ስጋው ደሙን በዛ ሰዓት ላይ ለምዕመናን ሁሉ ይታደላል፣ እንደ የማይረጉ ለሕፃናት ክርስትና ለተነሱ እንግዲህ። ቅድሚያውም በምስጢረ ቁርባን በሰባቱ ምስጢራት መካከል ራሱን የሆነ ራሱን የቻለ ሰፊ ትምህርት አለው። ስለዚህ በቀዳማዊ ምጽአቱ ክርስቶስ ለዓለም ሁሉ ስጋው ደሙ መስጠቱን ያጠይቅ ዘንድ አይከለከልም ይሰጣል ማለት ነው። መታደል እንዳለቀ ስጋው ደሙ መሰጠት እንዳቆመ እንዳቆመ ማለት ምዕመናኑ እንደጨረሱ ፊታቸውን ወደ መቅደስ ካህናቱ ያዞራሉ። ወደ መቅደስ ካህናቱ ሲያዞሩ፣ ያን ጊዜ አርፍዶ የመጣ ሰው አይቀበልም፣ ከስጋው ደሙ አይፈቀርለትም። ሰራተ ቤተ ክርስቲያን ይከለክላል። ይሄ ወደ መቅደሱ መዞራቸው እርገቱን ያጠይቃል ማለት ነው። እንግዲህ በእርገቱ ጊዜ መድኃኒታችን ኢየሱስ ክርስቶስ በዓለም ሁሉ ተገልጦ ወንጌልን አላስተማርም ለሐዋርያት ብቻ እየተገለጠ ነው ምስጢርን የገለጸላቸው እስከ አርባ ቀን ድረስ እስከ አርባ ቀን ድረስ ለሐዋርያቱ እየተገለጠ ወንጌልን እያስተማራቸው ኪዳን እያስተማራቸው ቆይቷል ስለዚህ በዛ ሳሌ ሥጋው ደግሞ አይሰጥም ለምን ጌታ ከተነሳ በኋላ እስኪያርግ ድረስ ያለው ጊዜ እንደ ቀድሞ እንደ ቀዳማዊ ምጽቱ ተገልጦ ወንጌል ስላላስተማረ ያንን ምሳሌ ለመጠበቅ ስጋው ደግሞ አይሰጥም ማለት ነው። ይሄ ነው። ከዛ በኋላ አይታችሁ ከሆነ ነአኩቶ ብሎ ዲያቆኑ ጨርሶ መልሶ ወደ ሕዝቡ ይዞራሉ። በተለይ ቅዳሴ ማርያምና ጸልዩ ያለበት ቅዳሴ አለ። 14 ቅዳሴያት አሉ። ከዛ መካከል ዲያቆኑ ጸልዩ የሚልበት አብዳፊ ነፍስ ላይ ጸልዩ የሚል የተካተተበት የቅዳሴ ክፍል አለ። የቅዳሴ ማርያምን እንደምሳሌ ብናነሳ ናአኩቶ ብሎ ዲያቆኑ ከጨረሰ በኋላ ወደ ሕዝቡ ይዞራሉ። ካይናቱ ወደ ሕዝቡ ከዞሩ በኋላ ንባብ ያነባሉ ሐዳፌ ነፍስ ብሎ እናንተ ክርስቲያን ወገኖች የሚል እንደየቅዳሴው ይለያያል። ያንን ሲያነቡ አሁንም ስጋ ደሙን አይሰጡም። ይሄ ደግሞ ዳግም ምጽአቱን ያሳያል ይላሉ ሊቃውንተ ቤተ ክርስቲያን። ዲያቆኑ ጸልዩ ከማለቱ በፊት የሚነበበው ምንን ያሳያል ከተባለ ዳግም ምጽአቱን። በዳግም ምጽአቱ፣ በሁለተኛው ወደ ህዝቡ ሲዞር ሥጋ ወደሙን እንደማይሰጥ በዳግም ምጽአቱ ክርስቶስ የሚመጣው ለማስተማር አይደለም። ለማስተማር በቀዳማዊ ምጽአቱ በአይሁድ ዘንድ እንደነበረው ክርክር ሐዋርያትን ሲያስተምር በእኔ እመኑ ሲላቸው አናምንም ሲሉበት አንድ ጊዜ ድንጋይ ሲያነሱ ይሄንን ነገር ለመከራከርም አይደለም። ክርስቶስ የሚመጣው ለፍርድ ይመጣል። ለፍርድ የሚመጣበትም በዚህ ዑደት ቤተክርስቲያናችን ዘወትር ትናገራለች፣ ታስተምራለች። ከዛ ዲያቆኑ ጸልዩ ሲል ወዴት ይዞራል ካለን መልሶ ስጋ ወደቡ ወደ መቅደሱ ይዞራል። ጸልዩ ሲል ዲያቆኑ ምዕመናን አቡነ ዘበሰማያት ባሉበት ቆመው መጸለይ አለባቸው፣ በለው ሳስ ማለት ነው። ጸልዩ ብሎ ዲያቆኑ ሲያውጅ፣ ከዛ በኋላ የሚነበበው ንባብ ጨርሶ ወደ መቅደሱ ነው የሚገባው። ወደ መቅደሱ ከመግባቱ በፊት ወለ ዓለም ዓለም ሲል አሜን ይላሉ። ጌታችንም በዳግም ምጽአቱ ላይ በቀኝ ያሉትን ንዑ ሀቤ ወደ ኔኑ በግራ ያሉትን ሁሩ እምኔ ከኔ ወግዱ ብሎ በቀኝ ያሉትን ወደ ዘላለም መንግስቱ ሲያሻግራቸው እያመሰግኑት አብረው ተዋህደው እንዲኖሩ ጌታችን ኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙ አሜን ከተባለ በኋላ ወደ መቅደሱ ይገባል። ቅዳሴው ተፈጸመ፣ የክርስቲያኖች ተስፋ ፍጹም ሆነ እንላለን ማለት ነው። በዚህ ምክንያት ቤተክርስቲያናችን በምታደርገው ዑደት ነገረ ክርስቶስን፣ ነገረ ምጽአቱን፣ ቀድሞ መምጣቱን፣ ሁለተኛ እንደሚመጣ፣ በመምጣቱ ወንጌል ማስተማሩን ከዛ በኋላ በእርገቱ ያደረገውን ነገር በእያንዳንዱ የቅዳሴ ስርዓት ላይ ስለምታስተምር በዚህ ምክንያት ናኩቶ ከተባለ በኋላ ስጋው ደግሞ አይሰጥም ማለት ነው። እንግዲህ ይህችን ቤተክርስቲያን ነው ክርስቶስን አሰብክም እያሉ በሐሰት የሚከሷት። ነገሯ ሁሉ ጉልላቷ ሁሉ ክርስቶስ እያለ አንደበቷ ሁሉ የሚናገርባት፣ በሮቿ ሁሉ፣ መቅደሶቿ ሁሉ፣ ታቦቷ ሁሉ የቅዳሴው ስርዓት ሙሉ በሙሉ ከክርስቶስ ልደት እስከ ክርስቶስ እርገት፣ ከቤተልሔም ልደቱ እስከ ቢታንያ እርገቱ ድረስ እያንዳንዱን ነገር በምሳሌ የምታስተምር ድንቅ ቤተ ክርስቲያን ያለችን እና በቅዳሴ ሰዓት ላይ እኛ ማስተዋል እየጎደልን እና ጆሯችንን ሰጥተን መስማት እያቃተን እንጂ በርካታ ነገረ ክርስቶስ የሚነገርበት የክርስቶስ ተግባራት የክርስቶስ መምጣት፣ የክርስቶስ ወንጌል ማስተማር፣ እነዚህ የክርስቶስ መከራ፣ መስቀል፣ መገረፉ፣ በጥፊ መመታቱ፣ ምራቅ መተፋቱ፣ የሸዋክሌ መደፋቱ፣ መራቆቱ፣ እነዚህ ነገሮች ሁሉ የሚተላለፉበት ስለሆነ የተወደዳቸው ክርስቲያኖች በቅዳሴ ሰዓት ላይ እየተገኘን ይህን ድንቅ ምስጢር እንድንካፈል መልእክቴን አስተላልፋለሁ። ይቆየን።